ኢየሱስ አምላክ ነው። አንደኛ ኢየሱስ አምላክ ነው። ክርስቶስ ኢየሱስ አምላክ ነው ሲባል የእግዚአብሔር ልጅ እንደመሆኑ ነው። ለምሳሌ እኔ የሰው ልጅ ነኝ። የሰው ልጅ እንደመሆኔ የተገኘሁት ከሰው ነውና በቃ ሰው ነኝ። ከሰው ከተገኘሁኝ ሰው እንጂ ሌላ ልሆን አልችልም። ከሰው ተገኝቼ ድመት ልሆን አልችልም። ከሰው የተገኘ ሰው ነው። ክርስቶስ እግዚአብሔር ነው ወይም አምላክ ነው ስንል ከእግዚአብሔር እንደመገኘቱ ወይም ከአብ እንደመገኘቱ ነው። የአብ ልጅ ነው ኢየሱስ። አብ እውነተኛ አምላክ ከሆነ እንግዲያውስ የአብ ልጅ እንደመሆኑ እርሱ እውነተኛ አምላክ ነው። አብ ብርሃን ከሆነ እንግዲያውስ ቀጥታ ከአብ የሚገኝ ስለሆነ እርሱም ወልድም ማለት ነው፣ እውነተኛ ብርሃን ነው። ለዛ ነው የጸሎት ሃይማኖታችሁ ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ ብርሃን እያላችሁ የምትጸሉት። ከብርሃን የተገኘ ብርሃን ሲል ብርሃን ያለው አብን ነው። ከእርሱ የተገኘ ብርሃን ነው አለው ማንን? ወልድም። ቀጥታ ከእርሱ የሚገኝ ስለሆነ አብ የሆነውን ወልድም ነው፣ ወልድም ነው አይደል? ከእውነተኛ አምላክ የተገኘ አምላክ ወይም እውነተኛ አምላክ። አብ እውነተኛ አምላክ ነው። አብ እውነተኛ አምላክ ከሆነ ወልድ የምርም ከአብ የሚገኝ ከሆነ የአብ የምርም የገዛ ልጁ ከሆነ እንግዲህ ያው ወልድም በቃ ልክ እንደ እውነተኛ አምላክ ነው ማለት ነው። ግን ወልድ የምርም የአብ የገዛ ልጁ ነው ማለት እኛም ልጆቹ ተብለናል እኩል አብ ግን የወልድ ምንድን ነው የሚለየው ከተባለ አሁን ከዚህ ቀደም ከትንሽ ቀናት በፊት ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው በሚል ርዕስ ገብተን ተማምረን ነበር። ስለዛ ያው እሱ ስለተማማራችሁ ቀለል አድርጌ ስለ እሱ የተወሰነ ነገር ከለስ ነገር አድርጌ ላችኋል ባለው ማለት ነው። ኢየሱስ የእግዚአብሔር ልጅ ነው ሲባል ልክ እኛ የእግዚአብሔር ልጅ እንደሆነ አይደለም። እኛ አዶብት ተደርገን ነው በጸጋ የእግዚአብሔር ልጆች ሆነናል። ጌታችን ኢየሱስ ግን ከቀጥታ የሚገኙ ወይም የገዛ ልጁ ሆኑ ነው። እኛ የገዛ ልጆች ሆነን አይደለም፣ በቃ በጸጋ የተሰጠን ነው። ወደ ገዛ ወገኖቹ መጣ ይላል ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አንድ ጀምሮ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው። ዘይ በስጦታ የተቀበልን እንጂ የገዛ ልጆች ሆነን አይደለም። ክርስቶስ ግን ለአብ የገዛ ልጁ ነው። የገዛ ልጁ ከመሆኑ የተነሳ ብቸኛ ልጁ ነው። ስለዚህ ልጅነቱ ከፈጣሪነቱ አንጻር ነው። የፈጣሪነት አይነት ልጅነት ነው ያለው ወልድ ለአብ ሰዎሱን የእንግዲህ፣ ከመጽሐፍ ቅዱስ በጣም በርካታ ማሳያዎች አሉ። ልጅነቱን ለመርዳት ስንት ነጥብ ትይዛላችሁ? ሶስት ነጥብ። አሁን ልጅነቱን ለመያዝ ማለት የእሱ ልጅነት የተለየ እንደሆነና ባህሪያዊ እንደሆነ ቀጥታ ከእርሱ የሆነ እንደሆነ አብ አምላክ ፈጣሪ እንደሆነ ሁሉ ወልድንም አምላክ ፈጣሪ የሚያስብል አይነት ልጅነት እንደሆነ ለማሳየት ለመርዳት አንድ ሶስት ነጥቦች ልሳችሁ። ለምሳሌ ክርስቶስ የገዛ የአብ ልጁ ተብሏል። የገዛ የአብ ልጁ የገዛ ልጅ ተብሎ በመጽሐፍ ቅዱስ ከክርስቶስ ውጭ ማንም አይጠራም፣ አልተጠራም፣ ማንም አልተጠራም። እኔ አልተጠራሁም። እናንተ አልተጠራችሁም። ዮሐንስ አልተጠራም። ጴጥሮስ አልተጠራም። ነቢያት አልተጠሩም። ሙሴ አልተጠራም። ቅዱሳን መላእክት አልተጠሩም። የገዛ የአብ ልጅ ተብሎ የሚጠራው ጌታችን እና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ስለዚህም እንዲህ ይላል በሮሜ መልእክት ምዕራፍ ስምንት ቁጥር ሠላሳ ሁለት ላይ ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ሁሉን ነገር እንዴት አይሰጠንም ይላል። ለማን ያራራለት? ለገዛ ልጁ ያራራለት። ለገዛ ልጁ ያራራለት። ኦኬ፣ ስለዛ ወልድ የአብ የገዛ ልጁ ነው። በቃ ክርስቶስ ብቻውን የገዛ ልጁ ነው። የገዛ የተባለው ለምንድን ነው ከተባለ ቀጥታ ከእርሱ የሚገኝ ስለሆነ ነው። ወልድ የሚገኘው ከአብ ነው። ወልድ ልጅ ነው ሲባል ቃል እንደ መሆኑ ነው። አያችሁ፣ የኔ ቃል የሚገኘው ከኔ ነው። ወልድ ቃል የተባለው የአብ ቃል ነው። ስሙም የእግዚአብሔር ቃል ተብሏል አይደል? የሚለው ራእይ መጽሐፍ ላይ ስሙም የማን ቃል የእግዚአብሔር ቃል ተብሏል። የእግዚአብሔር ቃል ከእግዚአብሔር ነው የሚገኘው። ልጅ የተባለው ቃል እንደመሆኑ ስለሆነ ያ ቃል ደግሞ ልክ እንደኔ አይነት ቃል አይደለም፣ ብያቸዋለሁ እንዳትረሳው። የኔ ቃል ዝርው ቃል ነው። የእግዚአብሔር ቃል ግን አካላዊ ቃል ነው። አካላዊ ቃል ከመሆኑ የተነሳ እግዚአብሔር ተብሎ ይጠራል። የኔ ቃል ሰው ተብሎ ይጠራል። የኔ ቃል እኔ ሰው ነኝ አይደል? አኪል ሰው ነው። አመናችሁ ማለት አመናችሁ፣ አይሶች አኪል ሰው ነው። እሺ አኪል ሰው ነው እና ከእኔ ውስጥ የሚወጣው ወይም ከእኔ የሚወጣው ያ ቃል የሰው ቃል ይባላል። ሰው ግን አይባልም። ሰው ግን አይባልም አይደል? አሁን ከእኔ ከደበቴ የሚወጡ ቃላቶች ሰው ይባላሉ እንዳይባሉም ወደ እግዚአብሔር ስትሄዱ ወደ እግዚአብሔር ቃል ወደ ጌታችን ኢየሱስ ልክ እንደዚህ ዝም ብሎ ዝርው ቃል ነው የሚናገራቸው ንግግር አይደለም። ንግግር አይነት ሳይሆን አካላዊ ቃል ነው እና ቃል ተብሎ ሲነገር ልክ አለማት የሚፈጠሩበት አይነት የእግዚአብሔር ጥበብ የሆኑ አይነት ቃልነት ነው። እና ልክ እንደ ሪዝን አይነት ነገር ነው እና አካላዊ ነው። እውቀት ያለው ቃል ነው አይቷል። የኛው ካንደበት የሚወጣው ቃል እውቀት አለው ራሱ የለውም። የእግዚአብሔር ቃል ተብሎ ሲናገር ግን ጌታችን ኢየሱስ ልክ እንደዚህ እንደ ዝርው ቃል እንደ ንግግር አድርጋችሁ እንደዛ እንዳታስቡት። የእግዚአብሔር ቃል ሲባል ግን ጌታችን ኢየሱስ በእርሱ እውቀት አለ እውቀት አለ ህይወት። አለ በእርሱ አሁን፣ ከአንድ ቤት በሚወጡ ቃላቶች ምን የለም ህይወት የለም እዛ ውስጥ። በእግዚአብሔር ቃል ውስጥ ግን ህይወት አለ። ህይወት በእርሱ ነበረች ተብሎ ዮሐንስ ወንጌል ምዕራፍ ቁጥር አራት ላይ እንደተናገረው ህይወት በእርሱ ነበረች። ኦኬ፣ እሷም ደግሞ የዓለም ብርሃን ናት እያለም እንደተናገረ ሰው ይህ ቃል ተመልከቱ፣ ጋይስ። የሰው ቃል ሰው ተብሎ አይጠራም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠርቷል። ዮሐንስ ወንጌል ምዕራፍ ቁጥር አንድ ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበር። ስለዛ ቃል አካላዊ ነው። አሁን ይህንን ያዙና የእግዚአብሔር ቃል የተባለው ከራሱ ከእግዚአብሔር ስለሚገኝ ነው። ከእግዚአብሔር ስለሚገኝ ልጅነቱ ልክ ከዛ የተነሳ ስለሆነ የገዛ ልጁ ተብሎ ይጠራል። በቀባቸው ቀጥታ ተከርሶ የሚገኝ ከሆነ በባህሪ ራሱን ይመስሏል። ማንም የተገኘበትን አብን ከዘላለም ነው የሚገኘው የሆነ ሰዓት ላይ ጠፍቶ የሚጀምር አይደለም። ጠፍቶ የሚጀምር ነው እንዳትሉ እዛ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በሰፊው ያስቀምጡታል። በመጀመሪያ ይህንን በጣም ብዙ ጊዜ ብያቸዋለሁ። ምናልባት ያልሰሙ ልጆች ሊኖሩ ስለሚችሉ ዛሬም ልድገምላችሁ። እች በጣም ቁልፍ ነገር ስለሆኑ በደንብ አድርጋችሁ ስሙ። ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድን ማለት ነው፣ እንዴት ማየት እንዳለባችሁ በደንብ በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ነበረ፣ ቃል እግዚአብሔር ነበረ። ሰው በመጀመሪያ ቃል ነበረ ይላል ወይስ በመጀመሪያ ቃል ሆነ ይላል? በመጀመሪያ ቃል ሆነ ነው የሚለው ወይስ በመጀመሪያ ቃል ነበረ ነው የሚለው? በመጀመሪያ ቃል ነበር ምንድነው? ልዩነቱ ማለት ሆነ፣ አለ ነበር፣ አለ ምን አሁን ልዩነት ኖሮት ነው የሚል ሰው ሊኖር ይችላል። ልዩነቱ ላሳያችሁ። እዛው ያንሱ እንግዲህ መራፋል ዝቅ ብላችሁ ቁጥር ሶስት ላይ ሁሉ በእርሱ ሆነ የሚል ቃል አለ። ለ ሆነ የሚለው ቃል ይጠቀሙ ከላይ ስለ ቃል ሲነገር ነበረ ነው። በመጀመሪያ ቃል ሆነ ሳይሆን ነበረ ነው። ስለ ፍጥረት ሲነገር ግን ሁሉ አለና በእርሱ በቃል ማለት ነው። ሆነ ሆነ ሆነ ማለት አስቀድሞ አልነበረ ማለት ነው። አስቀድሞ አልነበረም። ሆነ ከተባለ ከመሆኑ በፊት የለም። ስለዚህ ከመሆኑ በፊት ስላልነበረ ካለመኖር ወደ መኖር የመጣ ነው ማለት ነው። አገኛችሁት። ሆነ ሲባል ሁሉ በእርሱ ሆነ ሲባል ሁሉ በእርሱ ተፈጠረ እንደ ማለት ነው። እሺ፣ ሁሉ በእርሱ ተፈጠረ ከተፈጠረውም ወይም ከሆኖም አንዳች እንኳን ያለ እርሱ ያለ ቃል የሆነ ምንም የለም ተባለ። አሁን ሁሉ በእርሱ ሆነ ሚኒንግ ሁሉ በእርሱ ካለ መኖር ወደ መኖር መጡ ማለት ነው። ሆነ አስቀድሞ አልነበረ ማለት ነው። ስለዚህ ወደ መሆን መጣ ወደ መኖር መጣ ማለት ህልውናቸውን ይሰጣቸዋል ማለት ነው። ካለመኖር ወደ መኖር ይመጣሉ ማለት ነው። አስቀድሞ ያልኖሩበት ጊዜ አለ። ሆነ ስለተባለ ሁሉ በእርሱ ሆነ ስላለ አስቀድሞ ግን አልነበረም። በሁሉም አስቀድሞ አልነበረም። ካለመኖር ሰማይም ምድርም በሰማይ ውስጥ ያለውም በምድር ውስጥ ያለውም የሚታየውም የማይታየውም አለቅነት፣ ስልጣና፣ ጌትነት፣ ዙፋናት ሁሉ ካለመኖር ወደ መኖር የመጡ ናቸው። ስለዚህ ሆነ ተብሎ ለእነርሱ ይነገራል። ለቃል ግን ለእግዚአብሔር ቃል ግን በመጀመሪያ ቃል ሆነ አይልም። ሆነ ቢኖሮ ቃል ሆነ። ስለዚህ አስቀድሞ አልነበረም ማለት ነው እንላለን እንደዛ ነበር ምንለው እንደዛ ቢሆን ኖሮ፣ ግን አላለ መጽሐፉ። በመጀመሪያ ቃል ሆነ ሳይሆን ነበረ፣ ሴ ነበረ። ስለዛ የሆነ ሰዓት ላይ የመጣ ሳይሆን ከዘላለም አለ። ስለዛ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይላል። ቀጣዩ ማለት ነው ቃልም በእግዚአብሔር ዘንድ ነበረ ይላል ወይስ ቃልም በእግዚአብሔር ዘንድ ሆነ ይላል? ቃል በእግዚአብሔር ዘንድ ሆነ ከተባለ ቃል ከዘላለሙ ቢኖርም እንኳን በመጀመሪያ ቃል ነበረ ስለሚል ማለት ነው። ግን በእግዚአብሔር ዘንድ ግን ያልነበረበት ጊዜ ነበረ። ምክንያቱም ሆነ ነው ያለው። ቃልም በእግዚአብሔር ዘንድ ሆነ ቢል አስቀድሞ በእግዚአብሔር ዘንድ አልነበረም፣ ከዛ በኋላ ሆነ ያስብላል። ግን እንደዛ አላለም መጽሐፉ። ምንድን ያለው? ቃልም በእግዚአብሔር ዘንድ ነበረ። ከዘላለሙ የነበረው ያ ቃል የእግዚአብሔር ቃል ነው እና ከዘላለሙ በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር የነበረ ቃል ነው። ቃልም ይላል ደግሞ እግዚአብሔር ሆነ። ተመልከቱ፣ ቃል እግዚአብሔር ሆነ ይላል። ቃል እግዚአብሔር ሆነ ካለ ምን እያለ ነው? ቃል እግዚአብሔር ሆነ ካለ ቃል አስቀድሞ እግዚአብሔር አልነበረም፣ ከዛ የሆነ ሰዓት ላይ ነው እግዚአብሔር ሆነ ማለት ነው። እግዚአብሔር ሆነ፣ አይሰመርበት ሆነ የሚለው ቃል እግዚአብሔር ሆነ ከተባለ ኦኬ፣ አስቀድሞ ግን አልነበረ እግዚአብሔር። ቃል እግዚአብሔር ያልነበረበት ጊዜ ያለ ነገርና የሆነ ሰዓት ላይ ነው እግዚአብሔርነትን ያገኘው ወይም እግዚአብሔር የሆነው ያስብራል። ግን እንደዛ አይልም መጽሐፉ። ቃልም እግዚአብሔር ነበረ። ስለ ፍጥረት ሲናገር ሁሉ በእርሱ ሆነ፣ ስለ ቃል ሲናገር ነበረ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ

በኋላ ላይ ይመጣበታል ግን ልዩነቱ እንድታውቀት ማለት ነው። ቁጥር አስራ አራት ላይ ቃልም ስጋ ነበረ ይላል ወይስ ሆነ? ስለ ስጋው ሲነገር ቃል ስጋ ነበረ ይላል ወይስ ሆነ? ነበረ ከተባለ፣ ቃል ስጋ ነበረ ከተባለ ከዘላለሙም ቃል ስጋ ነበረ ያስብላል። እና እንደዛ ግን አይደለም እኮ ቃል በቃ ቃል ነበረ እንጂ ስጋ አልነበረ። ስለዛ ምን ይላል? ቃልም ስጋ ሆነ። አስቀድሞ ስጋ አልነበረ፣ ይህ ስጋ ሆነ። ከመቤታችን የሆነና የነበረ ልዩነት እንዲወቁ የእግዚአብሔር ቃል እንደመሆኑ የእግዚአብሔር ልጅ ነው። እንደ ቃልነቱ ልጅነት እንደ ቃልነት ያለ ልጅነት ነው። ስለዛ ቀጥታ የሚገኝ ስለሆነ የአብ የገዛ ልጁ ነው። የአብ የገዛ ልጁ ነው። ለገዛ ልጁ ያልራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያው ከእርሱ ጋር ሁሉ ነገር እንዴት አይሰጠንም? ምን እያለ ነው? የገዛ ልጁ ኢየሱስን ስለ እኛ አሳልፎ ከሰጠው ታ ከገዛ ልጁ የሚበልጣል እንደ የለም። ስለዛ እናንተ ለእግዚአብሔር ሆኑ እንጂ ልጁ ብቸኛ ልጁን የገዛ ልጁን ከሰጠን ሌላውን ነገርማ እንዲያው እንዴት አይሰጠንም? ይሰጠናል። ልጁን ሰጥቶ ሌላ አይደንቅም ማለት ነው። ልጁ ነው በቃ ትልቁ ነገር ልጁ ነው። ሰው የገዛ ልጁ ተብሎ የተነገረለት ስለዛ ነው። ስለዛ ሌሎቻችን የገዛ ልጆቹ ተብሎ አልተነገረለንም። አብንም የገዛ አባቴ ይለዋል። የገዛ አባቴ ነው። የገዛ አባቴ ብሎ ይጠራል። አሁን ዝም ብሎ እንዲሁ በድምድ ልንላቸው በምንችለው ሴንስ እንድትረዱት አይደለም እንደ አንድ ሰው ተሳስቶ ለምሳሌ እንደ የገዛ አባቴ ቢለው ጊዜ እግዚአብሔርን በቃ እንደ መቅሰፍት ወረደበት ናል እያፊ ሳይሆን፣ ግን መጽሐፍ ቅዱስን ስናነብ ቴዎሎጂ ከሊ በደንብ እንድንረዳው ቃላት በደንብ መምረጥ አለብን። ሰው ከመጽሐፍ ቅዱስ አንጻር ስናይ የገዛ ልጅ ተብሎ የሚጠራው ኢየሱስ ነው። አብም የገዛ አባት ተብሎ የተጠራው ለኢየሱስ ብቻ ነው። በመጽሐፍ ለሌላ ሰው ጠርቶ አያውቅም። በዮሐንስ ወንጌል ምዕራፍ አምስት ከቁጥር አስራ ሰባት ጀምሮ እንዲህ ይላል። ዮሐንስ ወንጌል ምዕራፍ አምስት ቁጥር አስራ ሰባት አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። እኔ እንደዚህ ብሎ አሁን የሚናገር ሰው አለ እንዴ ለምኩ አባቴ እስከዛሬ ይሰራል እኔም እሰራለሁ ከሰንበት ጋር ተያይዞ ያውም ተጠይቆ ማለት ነው እን አብ አያርፍም ነው ማለት እረፍቱ የተሰጠው ለእኛ ነው ነው እኛ እንድናርፍ ነው እግዚአብሔር ከመሰራው ሁሉ ነገር አረፈ ተው የተነገረው እኛ በዚ ውስጥ እንድናርፍ ነው ከዛ በኋላ አለምን እየመገበ ሁሉም የሚያኖር ማለት የሆነ ቅዳሜ ቅዳሜ ሲመጣ ሰንበት ላይ ማለት ነው ልክ ቅዳሜ ቅዳሜ ሲመጣ አብስ የራስ ትብሰድ እናንተ እንደፈለጋችሁት ብሎ ዞር ይላል አባቴ እስከዛሬ ይሰራል እኔም ደግሞ እሰራለ ይሄ ስልጣናዊ ንግግር ነው በጣም ስልጣናዊ ንግግር ነው እዛ ለቀጠል እንዳደረገ እና ምናምን እንግዲህ አይሁድ ማን ነው እንግዲህ ሰንበትን ስለሻረ ብቻ አይደለም እሺ ይልቁንም ራሱን ከእግዚአብሔር ጋር አስተካክሉ ልክ ራሱን ከማን ጋር ከእግዚአብሔር ጋር አስተካክሉ እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገቡት ይፈልጉት ነበር አለ ይሄን የተናገሩ ዮሐንስ ነው ዮሐንስ ምናረን ጌታችን አለ ራሱን ከእግዚአብሔር ያስተካክል ነበረ ሲያወራ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር የገዛ አባቴ ነው አለ። እግዚአብሔር ምን ነው የገዛ አባቴ ነው። አማርኛው ላይ እግዚአብሔር አባቴ ነው ይላል፣ ግን የገዛ የሚል ቃል አለ። እሺ የገዛ አባቴ የምትለው ቃል አለች። ብዙ ግሪክ ላይ አለ። የገዛ አባቴ ነው ስላል አይሁድ ይፈልጋል። አብን የገዛ አባቴ ይሏል። ስለዚህ አብ ለወልድ የገዛ አባቱ ነው። ስለዚህ እኩልነትን ያሳያል። ስለዚህ ልጅነት ስለ ልጅነት ስናወራ ወልድ የአብ የገዛ ልጁ ነው እና ከራሱ ከአብ የሚገኝ ነው እና አብ እውነተኛ አምላክ ሆነ እንግዲ ልጅም እውነተኛ አምላክ ነው። እናንተ የተገኛችሁት ከሰው እንደሆነ ሁሉ ከሰው እንደሆነ ሁሉ ሰው ናችሁ። ከሰው እንደመሆኑ እናንተ የተገኛችሁት ከሰው እንደመሆኑ ሰው ናችሁ። የእግዚአብሔር ቃል፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ከእውነተኛ አምላክ እንደመገኘቱ እውነተኛ አምላክ፣ ከብርሃን እንደመገኘቱ ብርሃን እና የገዛ ልጁ ተብሎ ተነገረ ስለዚህ የገዛ ልጁ ስለሚል ልክ እንደዚህ ዐይነት ልጅ ብዙ አለ የለው በቃ አንድ ብቻ ነው ያለው እርሱም ያጌታችን ኢየሱስ ነው ስለዚህ መጽሐፍ ቅዱሳችን ኢየሱስን ብቸኛ ልጅ ይሏል ልጅነቱ ላይ ምትሱ ሁለተኛ ነጥብ ይሄ ልጅነቱ ላይ አንደኛ የገዛ ልጅ አልኳችሁ ሁለተኛ ብቸኛ ልጅ ኢየሱስ ብቸኛ ልጅ ተብሏል ዮሐንስ ወንጌል ምዕራፍ አንድ ቁጥር 14 ላይ ቃልም ሥጋ ሆነ በእኛም አደረ ጸጋና እውነትን የተመላ ነው አንድ ልጅም ብቸኛ ልጅም ማለት ነው አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩ አየ ያየነው ክብር የማንን ክብር ነው የብቸኛ ልጁን አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብር አያልን። ምን ሲያደርግ በስጋ ሲገለጥ ቃልም ሥጋ ሆነ። ኦኬ፣ ቃልም ሥጋ ሆነ በእኛ ማደረ ጸጋና እውነትንም የተመላ ነው አንድ ልጅም ብቸኛ ልጅም ብቸኛ ልጅም ኢዝ ኦንሊ ቢጋትን ሰጥ ነው የሚለውን ኢዝ ኦንሊ ቢጋትን ሰጥ። ስለዚያ ብቸኛ ልጅ ከአባቱ ዘንድ እንዳለ ያለ ክብሩን አያልን። ስለዚያ ብቸኛ ልጅ ተብሎ ይጠራል። እዛ ቁጥር 18 ላይ ዝቅ ብሎ መቼም ቢሆን እግዚአብሔርን ያየው አንድ ስም እንኳ የለም ቢልና በአባቱ እቅፍ ያለ አንድ ልጁ፣ ብቸኛ ልጁ፣ አንድ እያ ልጁ እርሱ ተረከው ተብሎ እንደተነገረ፣ መቼም ቢሆን እግዚአብሔርን ያየው አንድ ስም እንኳ የለም። በአባቱ እቅፍ ያለ ግን አንድ እያ ልጁ ብቸ፣ ማንም እኮ ነው እግዚአብሔርን ያየው የለም። እግዚአብሔርን ማንም ያየው የለም ተባለና በአባቱ በሰም ወይም እቅፍ ያለ ብቸኛ ልጁ፣ አንድያ ልጁ እርሱ ግን ተረከው ተባለ። ስለዚያ ኢየሱስ ብቸኛ ልጅ ነው። ለምን የገዛ ልጅ ነውና። ኢየሱስ ለአብ የገዛ ልጁ በመሆኑ ምክንያት ብቸኛ ልጅ ተብሎ ይጠራል የዮሐንስ ወንጌል ላይም በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ድረስ ዓለምን እንዲወዱ ላለ ስንትያ ልጁን አንድያ ልጁን ስለዛ ወልድ የአብ ብቸኛ አንድያ ልጁ ነው ነው ለምን የገዛ ልጁ ነውና ለምን ቀጥታ ከእርሱ የሚገኝ ልጁ ነውና ከእርሱ የሚገኝ ከሆነ ደግሞ አብ እውነተኛ አምላክ ከሆነ የአብ እውነተኛ አምላክነት የሚጠራጠር ስለሌለ በቃ ወልድም እውነተኛ አምላክ ነው ማለት ነው ስለዚህ ልጅነቱ እንዲህ ያለ ልጅነት ነው እንዲህ ያለ ልጅነት ነው እሺ ሶስተኛ ነጥብ ያው እንግዲህ የተወሰነ አለፍ አልፍ ያልኩ ነው የሚሰጣችሁ ሶስተኛው ነጥብ እዛው ልጅነት ላይ የምትይዙት ምን የሚልን ነው ፈጣሪ ከመሆኑ አንፃር ተነግሮለታል ልጅነቱ ለምሳሌ ለምሳሌ እብራውያን ምዕራፍ አንድ ላይ ፈጣሪ ወይም አምላክ ከመሆኑ አንጻር ማለት ነው ፈጣሪነቱ ወይም አምላክነቱን ከልጅነቱ ጋር አያይዞ መጽሐፍ ቅዱስ ነግሮናል ፈጣሪነቱን አምላክነቱን ከልጅነቱ ጋር አያይዞ ማለት ነው ማነው በእብራውያን መልእክቱ ምዕራፍ አንድ ከቁጥር አንድ ጀምሮ ቅዱስ ጳውሎስ እንደዚህ ይላል ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አስቀድመው ለነበሩ አባቶቻችን በነቢያት ተናግሮ ነበር። አሁንስ ሁሉን ወራሽ ባደረገው ደግሞም አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። አለማትን በፈጠረበት በልጁ እሺ፣ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዛ ልጁ አለማት የተፈጠሩበት ነው። ስለዛ አብ በልጁ በሌላ ስፍራ ደግሞ እዚያው ዕብራውያን ምዕራፍ 11 ለምሳሌ አለማት በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል። ስለዚያ አለማት የተዘጋጁት በእግዚአብሔር ቃል ነው። ሌላ ክፍለ ደግሞ በልጁ እንደሆነ ይነግሩናል። ስለዚ ቃሉ ነው ልጁ ሌላ ነገር የለውም። ስለዚ አለማትን ዘመናትን ወይም ጊዜያትን ሁሉ በልጁ ፈጠረ ማለት ልጁ ዘላለማዊ ነው ከጊዜ ሁሉ በፊት ስለሆነ ጊዜም የተፈጠረው በልጁ ስለሆነ እግዚአብሔር በልጁ አለማትን ፈጠረ። አለማትን በፈጠርበት በልጁ በዚህ ዘመን መጨረሻ ላይ ነገረን። ስለዚያ ልጅ ነው ሲባል አለማት እንኳን የተፈጠሩበት ከመሆኑ አንፃር ስለሆነ ፈጣሪነቱን አምላክነቱን የሚያሳይ ልጅነቱ ልጅነቱን ከፈጣሪነቱ ከአምላክነቱ ጋር እያስተሳሰረ ተጨማሪ ማስረጃ ዕብራውያን ምዕራፍ እዛው አንድ ቁጥር ስምንት ላይም ስለ ልጁ ግን ብሎ የተናገረው ነው ክፍል አላሉ መላእክትና ወልድን ሲያነጻጽር ልጁ ማለት ነው። ስለ ልጁ ግን ይላል፣ አምላኩ ዙፋን ለዘላለም ነው፣ በትርህም የቅንነት በትርም ነው ይላል። አምላኩ ዙፋን እስከ ዘላለም ድረስ ነው፣ በትርም የቅንነት በትርም ነው። ስለ ልጁ ሲናገር አምላክ አምላኮይ አምላኮይ ብሎ ይናገራል። ሰው ስለ ልጁ ሲነገር አምላክ ተብሎ ይነገራል። ለምን? ያ ልጅ ቀጥታ ከአብ የተገኘ ስለሆነ፣ አብ እውነተኛ አምላክ ነውና እሱም እውነተኛ አምላክ ስለሆነ ተጨማሪ ማስረጃ ቆላሲስ ምዕራፍ አንድ ቁጥር አስራ አምስት ከዚህ ቀደም የነበረው ክፍላችን ላይ እነዚህ ነገሮችን አይተም። ቆላሲስ ምዕራፍ አንድ ቁጥር አስራ አምስት ላይ እርሱ የማይታይ አምላክ ምሳሌ ነው፣ እርሱ የማይታይ አምላክ ምሳሌ ነው ይልና የሚታዩትም ሆኑ የማይታዩት በሰማይም በምድርም ያለው አለቅነት ቢሆን፣ ስልጣናት ጌትነት ቢሆን፣ ዙፋናት ሁሉ በእርሱ ተፈጥረዋል እና የማይታይ አምላክ ምሳሌ ተብሎ የተጠራው በልጁ በልጁ ማለት ነው። ሁሉ በእርሱ ተፈጥረዋል እና ከፍጥረት በፊት በኩር ነው በኩር ማለት ፕሮቶቶኮስ መጀመሪያ የተወለደ ማለት ነው። የተወለደ መጀመሪያ የተፈጠረ አይልም። ይህንን ይዘና አርጌንስ የተባለ አንድ ሊቅ ስለ ፍጥረት ሲናገር ተፈጠሩ ተፈጠሩ ይላል። ስለ ልጁ ሲናገር ግን ከፍጥረት ሁሉ በፊት ተፈጠረ አይልም፣ ተወለደ ነው የሚለው። ስለዛ ወልድ ያልነበረበት ጊዜ የለም እያለ ያስረዳል። ስለዛ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ልጅ ነው። ልጅነቱን ከፍጥረት ጋር እንደዚህ አስተሳስሮ ይነግረናል። አስቡት የፈጠረውን ፍጥረት ምን ምን አለ የሚታየው የማይታየው በሰማይ ያለው በምድር ያለው አለቅነት ስልጣናት ጌትነት ዙፋናት ሁሉ ምን አስቀረ ምንም አላስቀረም ሁሉ በእርሱ ተፈጥረዋል ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው ከምን በፊት ከፍጥረት ከፍጥረት ስለዛ ቃል ፍጡር አይደለም ማለት ነው ምክንያቱም ከፍጥረት በፊት ነው እያለ ራሱን ፍጥረት ከሆነ እዛው ፍጥረት ውስጥ ይደመራል ከፍጥረት ሁሉ በፊት በእኩር ነው በማለቱ ከፍጥረት ይለየዋል ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ብሎን የለ? ሁሉ በቃል ሆነ የሚለው ቃል ፍጡር ነው የሚሉ አሪዮሳውያን አሉ። ርጉም አሪዮስ ያስተማረው ትምህርት ይህ ነው። ቃል የመጀመሪያው ፍጡር ነው ብሎ ያስተምር ነበር። ቃል ፍጡር አይደለም። ቃል ዓለማት ሁሉ የተፈጠሩበት የራሱ የእግዚአብሔር ጥበቡ ነው ቃል እና ለማንኛውም ሁሉ በእርሱ ሆነ ይላል። ሁሉ በእርሱ ተፈጠረ ማለት ነው። ከተፈጠረውም አንዳች እንኳን ያለ እርሱ የሆነ ወይም የተፈጠረ የለም ይላል። ቃል ራሱ ፍጡር ከሆነ እንግዲ ራሱን በራሱ ፈጠራ። ምክንያቱም ከተፈጠረው ነገሮች ውስጥ ያለ እርሱ የተፈጠረ ምንም የለም ስለሚል፣ ይሄ ደግሞ አደገኛ ላይ ሌባ ነው ማለት ራሱ በራሱ ሊፈጥር ስለማይችል ስለማይችል ኤግዚስት የማያደርግ ነገር ራሱ ፈጥሮ ተነሳ ይባላል ነው እና ሰው ፈጣሪነቱን ከልጅነቱ ጋር እንደዚህ አቆራኝቶ አስተሳስሮ ደግሞ ይናገራል። ስለዛ ክርስቶስ ኢየሱስ እርሱ በእውነት ፍጹም አምላክ ነው። አምላክነቱ ልጅ ከመሆን ከአብ የተገኘ ነው። ስለዛ አምላክ ነው። እና አምላክነቱን በጣም በሰፊው መጽሐፍ ቅዱስ በተለያየ መልኩ ይሄ አምላክ እያለ ብቻ ቲቶ ለምሳሌ ምዕራፍ ሁለት ቁጥር አስራ ሦስት ላይ ከዚህ ቀደም እንዳሳያችሁ ታላቁ አምላካችንና መድኃኒታችን ይለዋል ኢየሱስን። ሮሚ ዘጠኝ አምስት ላይም እንደዚሁ ለዘላለም የተባረከ አምላክ ነው ይለዋል። በመጀመሪያው የዮሐንስ መልእክት ምዕራፍ አምስት ቁጥር ሃያ ላይም እውነተኛ አምላክ ብሎ ይጠረዋል ኢየሱስን። ወልድ እሱም እውነተኛ አምላክ ነው ይለዋል። ቀጥታ አምላክ ብቻ ተብሎ መጠራቱ ግን አይደለም አሁን እንዳሳያችሁ፣ አንድ ላይም ቃልም እግዚአብሔር ነበረ ብሎ በግልጽ ይጠራዋል። ይህ ብቻ ሳይሆን ግን ፈጣሪነቱን ደግሞ ይህን እንዳየነው በግልጽ መጽሐፉ ያስቀምጣል ፕላስ ለእግዚአብሔር ብቻ ለፈጣሪ ብቻ የሚሰጡ የተለያዩ ተርሞችን ወይም መጠሪያዎችን ታይትሎችን ደግሞ ይወስዳል። ለምሳሌ የነገስታት ንጉስ፣ የንጉሶች ንጉስ ተብሎ በመጽሐፍ ቅዱሳቸው ላይ የተጠራው እግዚአብሔር ብቻ ነው። ምንድን ነው ልክ ለምሳሌ መዝሙር እንደሚናገረው ማለት ነው፣ እናንተ መኳንንት ደጆችን ክፈቱ፣ የክብር ንጉስ ይግባ እንዳለው ልክ እንደዛ ሁሉ ጌታችን የክብር ንጉስ ወይም የክብር ጌታ እየተባለ ሲጠራ ይጠራዋል የክብር ጌታ የነገስታት ንጉስ የጌቶች ጌታ እየተባለ ሲጠራ ይተናል። ህይወት ተብሎ ሲጠራ እውነት እየተባለ ሲጠራ ይተናል። እና ሌሎችን በጣም በርካታ እና ሰው ክርስቶስ በእውነት እርሱ ፍጹም አምላክ ፍጹም አምላክ ነው። እሺ፣ ክርስቶስ አምላክ መሆኑን የሚክድ ቢኖር ከእግዚአብሔር መንግስት ይጎርላል። ከእግዚአብሔር መንግስት ይጎርላል። አምላክነቱን የማይቀበል የጌታችን አምላክነትን የማይቀበል ሰው ከእግዚአብሔር ክብር ይጎርላል።